አሰላም አለይኩም ረህመቱላ ወበረከት። ውድ ተመልካቾቼ እስኪ ዛሬ ኩናፋ እንሰራለን ማለት ነው። ይህን ኩናፋ እንሰራለን። እስኪ እናደርጋለን መጀመሪያ ማለት ነው።

የእናንተ ማበረታታት በእኔም ደግሞ እንድሰራ ያደርገኛል ማለት ነው። ከዛ እንደዚህ ካረክንት በኋላ የተፈጨ ስኳርን ጨምርበታለን ማለት ነው። በጣም ትንሽዬ ቫኒሊያ ጨምሬበታለሁ። ገባ እዚህ ላይ ቅቤ ይጨምርበታሉ ማለት ነው። ቅቤ ወላ ወይም ዝድ እዛይም ይም በደንብ አሸዋሉ እስከሚቀላቅል ድረስ ከዛ እንዲህ አርገን አሽተነዋል ማለት ነው። አሁን ይበቃዋል። ከዛ ውስጥ የምናደርገውን እንሰራለን። ይሄን ቅሽተን እንጠቀማለን። ሁለት ቅሽተ ተጠቅሜያለሁ ይህ ጅብን ኬሪን ጨምሬበታለሁ ጅብን ሙዝሬላ ጨምሬበታለሁ ከዛ ይህን አንድ ላይ እናቀላቅልና ከዛ ሄድ እንደዚህ ቅሽታችንን እና ጅብናችንን ጅብን ኬሪ ጅብን ሞዝሬላ ቅሽተ አርገን እናቀላቅለዋለን ማለት ነው። ከዛ እዚ እቃችን ላይ እቃችንን ዝርገ እንረሸዋለን እንደዚህ ካረግን በኋላ ሰዎች ማለት ነው። በደንብ ትምትም አድርገን ማድረግ አለብን። ይሄን ቅሽቶውን እንዳያሳልፉ ማለት ነው። ከዛ እንደዚህ ካደረግነው በኋላ ቅሽታችንን እናደርጋለን ማለት ነው። ይሄንን ቀስ ብለን ተጠንቅቀን ይሄኛው እንዳይነሳብን እናረጋለን። ሁሉንም ዙሪያውን እናለብሰዋለን ማለት ነው። እና እንዲያደርገን ሁሉንም እንደዚህ በዚህ መልኩ እናዳርሰዋለን ማለት ነው። ይህ ነገር ቀስ ብላችሁ ነው ብድግ ብድግ እያለ ስለሚያስቸግር ተጠንቅቃችሁ ማድረግ ነው ማለት ነው። ከዚህ በላይ እናረገዋለን። ይሄ እንደዚህ እናደርግና ሁሉንም እንደዚህ በዚህ መልኩ ዙሪያውን እናለብሳታለን ማለት ነው። ከዛ ፍረን እናስገባዋለን። ሁሉም እንዳይታይ ሽፍን ማድረግ አለብን። በዚህ መልኩ ማለት ነው። ከዛ እንደዚህ አድርገን ፍራን እናስገባዋለን ማለት ነው። አሁን መጨረሻውን እናየዋለን። እንግዲህ ይሄ ኩናፋችን በዚህ መልኩ በስሎልናል ማለት ነው እና አሁን ከላይ ሺራ እናደርግበታለን ከእዛ ደግሞ ብኬር እናረግበታለን። ፍስትክ ማለት ነው። ፍስትኩ ንሽጠቆል ይላል ምን እንደሆነ አይቀም ይለያያል፣ መሰለኝ ፍስትክ የሚባለው ነገር አንዳንዱ አረንጓዴ ነው፣ አንዳንዱ ደግሞ እንደዚህ ቅጡን ያጣ። እንግዲህ ሰው ባለው ነው የሚጠቀም። ወዱታ አላችሁ፣ ሞክሩት ይሄን ይመስላል ማለት ነው። ከወደዳችሁት ሼር ኮሜንት፣ ሰብስክራይብ እንዳትረሱ። ከወደዳችሁት ሼር ኮሜንት፣ ሰብስክራይብ እንዳትረሱ።